ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብሯችሁን እንድቆይ ግብዣችን ነው። በቅድሚያ አማር ሲኗችን አስቀድማለሁ። በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ ድል በትግል ቀበሌ የምትገኘው የክብረ ደናግላ ናዳ ማርያም አበምኔት ቆ ቆሞስ የኔታ የባቤ በላይ ትላንት ሰኔ 13 2017 ዓ.ም በአገዛዙ ጦር መታፈናችሁ ሰማ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ የሆኑት የኔታ የባቤ በላይ በአገዛዙ ጦር አባላት ከ300 በላይ ተማሪዎቻቸው ተነጥለው ታፍነው መውሰዳቸውን የታወቀው የኔታን የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ድጋግሞ በአደባባይ ሲሆን እጅላቸው መቆየቱ ይታወቃል። በዚህ ላይ ዝርዝር ይዘናል። ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር በቀጠናው በቀይ ባህር ጉዳይ ላይ በጋራ ካልሰራን የምንፈልገውን ውጤት አናመጣም አሉ። ፊልድ ማርሻሉ አሜሪካን በስም ጠቅሰው እነሱም ይገባቸዋል እኛም ይገባናል ያሉ ሲሆን ሰላማዊ ቀይ ባህርን ይፈልጋሉ እኛም ለዚህ እየሰራን እንገኛለን ብለዋል። ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር በእነዚህ ጉዳዮች ላይ ስምምነት ላይ ደርሰናል ማለት ሲናገሩም ተደምጠዋል። በዚህም ላይ ተጨማሪ ይዘናል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ምክትል ሊቀመንበር ዶክተር ራይል ባፌ ከኃላፊነታቸው ማንሳቱ ፓርቲው አስታውቋል። ከሰሞኑ ጦርነት ይቁም ሰላም ይምጣ አገዛዝ ያብቃ በተሰኘው በይነ መረብ ላይ ተገኝተው ንግግር ያደርጉት ዶክተር ራይል በመድረኩ መሳተፋቸው በአገዛዙ ከፍተኛ ወከባና ክትትል እየተፈጸመባቸው እንደሆነ ሲናገሩ ተደምጠው ነበር። የአብይ አህመድ ወዳጅ የነበሩት ፕሮፌሰር በየነ ጴጥሮስ ይመሩት የነበረው ኢሴዶፓ አሁን ላይ ከስልጣን ያነሳቸው ዶክተር ራይል ከፓርቲ ለመባረራቸው መደመር ምን ፈየደ ብለው በሚዲያ መናገራቸው ተጨማሪ ምክንያት ነው ብሏን ፓርቲው። በዝርዝር እናያለን። የእስራኤልና ኢራን ጦርነት የቀጠለ ሲሆን የሚሰጡ ወቀሳዎችና አስተያየቶችም ቀጥለዋል። እስራኤል ለመካከለኛው ምስራቅ ሰላም ትልቋ እንቅፋት ናት ሲሉ የተደመጡት የቱርኩ ፕሬዚዳንት ናቸው። በሌላ በኩል ኢራን በእስራኤል ጥቃት እስካሁን ቢያንስ 430 ሰዎች ተገድለዋል ብላለች። የአሜሪካው ፕሬዚዳንት ደግሞ የሀገራቸው የብሔራዊ መረጃ በኢራን ኒውክሊየር መርሃ ግብር ላይ ያለው መረጃ እየተሳሳተ ነው ማለት ወንጅለዋል። ተመልካቾቻችን እነዚህና ሌሎችን በዝርዝር እናያለን። አብራችሁን ቆዩ። ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር በቀጠናው በቀይ ባህር ጉዳይ በጋራ ካልሰራን የምንፈልገውን ውጤታና መጣም ሲሉ ተደመጡ። ፊልድ ማርሻሉ አሜሪካን በስም ጠቅሰው እነሱም ይገባቸዋል እኛም ይገባናል ያሉ ሲሆን ሰላማዊ ቀይ ባህርን ይፈልጋሉ እኛም ለዚህ እንሰራለን ይላሉ። ማንኛውም ዝግጅት አድርገናል በሚል አገዛዙ በቀይ ባህር ላይ ኃላፊነት እንወጣሉ በሚል ጦር እያሰለጠነ የቆየ ሲሆን በአሁኑ ሰዓት ከአሜሪካ ጋር ካልሰራን ልንወጣ አንችልም የሚለው ድምጽ የተሰማው ከፊልድ ማርሻል ብርሃኑ ጁላ ነው። ፊልድ ማርሻል ብርሃኑ ጁላ ጋር የተወያዩት የአሜሪካው ጀነራል ማይክል ሸምግላ በበኩላቸው ኢትዮጵያ መረጋጋትን በማምጣት ረገድ ወሳኝ አጋር እንደመሆኗ ወታደራዊና የጸጥታ ትብብራችን ከእርሷ ጋር ለማጠናከር ቁርጠኞች ነው ሲሉ ተደምጠዋል። ኢትዮጵያና አሜሪካ በጸጥታና ደህንነት ዘርፍ ያላቸውን ትብብር አጠናክረው እንደሚቀጥሉ ትላንትና በተለያዩ መድረኮች ላይ ሲናገሩ ተደምጠዋል። ኢትዮጵያና አሜሪካ በቀጠናው ጸጥታና ደህንነት ዘርፍ ለረጅም ጊዜ የዘለቀውን አጋርነታቸውና ትብብራቸውን ለማጠናከር ያላቸው ቁርጠኝነት በሁለቱ ሀገራት ከፍተኛ ወታደራዊ መሪዎች መካከል በተካሄደው ዊት መረጋገጡን የሚናገሩት ግን ፊልድ ማርሻል ብርሃኑ ናቸው የጦር ኃይሎች ጠቅላይ ታማጆር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ በአሜሪካ ማሪን ኮፕርስ ጀኔራል ና አፍሪኮም አዛዥ ጀኔራል ማይክል ላግሌ የተመራ ልዑክን የጋራ ደህንነት ና ፍላጎቶች ላይ ያተኮረ ስትራቴጂካዊ ውይይት አድርገናል ማለት ይፋ አድርገዋል ከውይይቱ በኋላ ፊልድ ማርሻል ብርሃኑ ጁላ ሲናገሩ በቀጠናው ሰላምና ደህንነት ላይ አብረን ለመስራት ተስማምተናል ሰላማዊ የቀይ ባህር ና የህንድ ውቅያኖስን ሁኔታ አጠቃላይ አብረን ለመስራት ይፈልጋሉ እኛም ለዛ እንስራለን በማለት ሲናገሩ ተደምጠዋል በቀጠናው ሰላምና ደህንነት ላይ በደንብ በጥርቀት ተወያይተናል። ችግር የት እንዳለ መልካም አጋጣሚ የት እንዳለ አውርተናል። በቀጠናው ላይ እነሱም ብሔራዊ ጥቅም አላቸው፣ እኛም አለን። በዚህ ብሔራዊ ጥቅም ላይ አብረን እንደምንሰራ ተስማምተናል። እነሱ ሰላማዊ ቀይ ባህር፣ ሰላማዊ ኢንዲያን ኦሽን፣ ሰላማዊ ምስራቅ አፍሪካ እና ሰላማዊ መካከለኛ ምስራቅ ይፈልጋሉ። ኢትዮጵያ ደግሞ ባላት ቁመና ባላት ቦታ ሰላማዊ ሰላም ስለምትፈልግ ይሄ ያገናኘናል እና አብረን እንሰራለን ብለን ተባብለን ተስማምተናል። እና ጥሩ ውይይት ነው የነበር። ከአሜሪካ ጋር ከመቶ ዓመታት በላይ ያስቆጠረ አጋርነት እንዳለ በመጥቀስ በሁለቱ ሀገራት መካከል ያለውን ታሪካዊ ትስስር ነው የሚሉት ፊልድ ማርሻሉ፣ በጋራ ካልሰራን በቀጠናውና በቀይ ባህር ላይ የምንፈልገውን ነገር አናመጣም ብለዋል። እነሱም እኛም ይገባናል ማለት ብርሃኑ ጁላ ሀሳባቸውን ሲሰነዝሩ የተደመጡት የሚሊተሪ ዲፕሎማሲው ውጤት ነው። ይሄ የእሱ ውጤት ነው። በጋራ ካልሰራን የምንፈልገውን ነገር በቀጠናውም በባህሩ አናመጣ ነው እና እነሱም ይገባቸዋል፣ እኛም ይገባናል። አሜሪካና ኢትዮጵያ የመቶ ዓመት በላይ ግንኙነት ያላቸው ሀገሮች ናቸው። ብዙ ነገሮችም አብረው ሰርተናል። እንደዚህ ነው የመጣነው እና አሁን በጥሩ ሁኔታ አብረን ለመስራት ወስነን እየሄድን ነው። ጀነራል ላግሌ በበኩላቸው ኢትዮጵያ በአፍሪካ ቀንድ ያላት ተቀዳሚ ሚናዋ አድንቀዋል የተባለ ሲሆን በዚህም በሶማሊያ ሰላም ማስከበርና ሽብርተኝነት በመዋጋት ረገድ ለአበረከቶች አስተዋጽኦ አድናቆት አላቸው ማለት የአገዛዙ ሚዲያዎች ዘግበዋል። ዛሬ ያደረግነውን ውይይት በአፍሪካ ቀንድ ስላለው የጸጥታ ሁኔታ ግልጽ ግንዛቤ ያስጨብጡናል ብለዋል የተባሉላቸው እነዚህ የአሜሪካ ጀኔራል ኢትዮጵያ መረጋጋትን በማምጣት ረገድ ወሳኝ አጋር እንደመሆኗ ወታደራዊና የጸጥታ ትብብራቸው ከእርሷ ጋር ለማጠናከር ቁርጠኞች ነን ብለው ነግረውናል ማለት

በአማራ ክልል ሰሜን ጎጃም ዞን ሰሜን መጫ ወረዳ ድል በትግል ቀበሌ የምትገኘው የክብረ ደናግል ናዳ ማርያም አበምኔት ቆሞስ የኔታ ይባቤ በትላንትና ሁለት ሰኔ 13፣ 2017 ዓ.ም በአገዛዝ ጦር ሰራዊት መታፈናቸው ተሰማ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ የሆኑት የኔታ ይባቤ በላይ በአገዛዝ ጦር አባላት ከ300 በላይ ተማሪዎቻቸው ተነጥለው ታፍነው መውሰዳቸውን የታወቀው የኔታን የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ደጋግሞ በአደባባይ ሲሆን እጅላቸው መቆየቱም ይታወቃል። የኔታ ይባቤ በአገዛዙ መከላከያ ደንብ ልብስ የለበሱ ናቸው በተባሉ አካላት ተይዘው ተወስደዋል፣ የሚሉ የመረጃ ምንጫዎች ለጥያቄ ይፈልጋሉ በሚል ከገደሙባት ክብረ ደናግላ ና ዳማርያም ተይዘው ወደ ዳጊ ከተማ ከተወሰዱ በኋላ በምን ሁኔታ ላይ እንዳሉ አላወቅንም ብለዋል። ከሶስት መቶ በላይ የአብነት ተማሪዎችን ከሚያስተምሩበትና ና በአስተዳዳሪነት ከሚያገለግሉበት ገዳም ታፍነው የተወሰዱት የኔታ ይባቤ ለጤና ችግር ተጋልጠው መድኃኒት እየወሰዱ እንደነበረ የገለጹት የመረጃ ምንጫዎች በወታደሮች ተዋክበ ሲወሰዱ መዳይነታቸው እንዲይዙ አልፈቀዱላቸውም ሲሉም ተናግረዋል። ታዋቂው ሊቅ የኔታ ይባቤ በጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ዳንኤል ክብረት በተደጋጋሚ በማህበራዊ ሚዲያና በሌሎች ዘዴዎች በአደባባይ ሲጎነጀሉ እንደቆየ ይታወቃል። ዳንኤል አባናዳ ይባቤ በሚል ገለጻም በተደጋጋሚ የጻፈባቸው ሲሆን ጽሁፎቹም በወቀሳና ውንጀላ ላይ የተሞሉ መሆናቸውን ለማወቅ ተችሏል። አገዛዙ የኔታ ይባቤ በላይን ከሶስት መቶ ከሚበልጡ ተማሪዎቻቸው ነጥሎ ለምን እንዳፈናቸው እስካሁን አልታወቀም። ሆኖም ግን አገዛዙ የኔታ ይባቤን ዘመነ ካሴን የነሳ ልጅ ስለሆነ ያለበትን ያውቃሉና ይንገሩን የሚል ጥያቄ አቅርበውላቸዋል ሲሉ የመረጃ ምንጮች ጠቁመዋል። የኔታ ይባቤን መታሰር በተመለከተ መረጃ እንዳለው ጠቅሶ አጭር መግለጫ ያወጣው እናት ፓርቲ በበኩሉም በሃይማኖት አባቶች ላይ ያነጣጠረ ተደጋጋሚ ግብታዊና ቂም ተኮር አፈናም አለፍ ሲልም የጅምላ ግድያ ፓርቲያችን በጽኑ ያወግዛል ብሏል። የታፈኑ ታ በምኔት የኔታ ይባቤ በላይ ያለምንም ቅድመ ሁኔታ እንዲፈቱም ሲል ነው የጠየቀው። በአገዛዙ የታፈኑት የኔታ ይባቤ በላይ ከ1979 ዓ.ም ጀምሮ ወንበር ዘርግተው ጉባኤ ተክለው ለ38 ዓመታት ቅኔና የቅዱሳት መጽሐፍ ትርጓሜን ያስተማሩና በአሁኑ ጊዜም በማስተማር ቀጥለው በርካታ ደቀ መዛሙርትን ያስመረቁ የክብረ ደናግላት አንድነት ገዳም መስራችና በምኔት መሆናቸውን የቤተ ክርስቲያን ምንጮች መስክረዋል። በሌላ በኩል በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖዎች መካከል የሚደረገው ውጊያ ዛሬ መቀጠሉ ታውቋል። በሰሜን ወሎ ዞን የአገዛዙ ወታደሮችና የብልጽግና አመራሮች ይዞ ሲጓዝ የነበረ ተሽክርካሪ ላይ በኩል መስክ ወደ አንጎት ባለው መስመር የድፍጣት ሰዓት ተፈጽሞ በርካቶች የሞትና የአካል ጉዳት ደርሶባቸዋል፣ ሲል አፋባ ወሎ ላስታ ሳምኖ ኮር ያስታወቀው በዞኑ አንጎት ወረዳ አሁን ተገኝ ቅርብ ርቀት በአባሳት የተባለ ስፍራ የደፍጣ ጥቃት መፈጸሙን የገለጸው አፋባ ተጎጂዎቹ አብዛኛዎቹ ምንሻዋች ናቸው ብሏል። በተመሳሳይ በራያ ቆቦ ቀጠና ከፎርማት እስከ አራዶም ለተከታታይ ሰዓት በቀጠለ ውጊያ ከ100 በላይ ያገዛዙ ኃይል ጉዳት ደርሶበታል፣ ሲል አፋባ ወሎ ምስራቅ አማራ ኮር ሁለት ዞብል ቃምባ ክፍለ ጦርን ያስታወቀው በራያ ቆቦ ወረዳ ፎርማት አራዶም

እንዲሁም ቀመሌም ተክለ ሃይማኖትና ተኩለሽ ዙሪያም በተደረገ ውጊያ ከመቶ በላይ የአገዛዝ ወታደሮች ላይ ጉዳት አድርሻለሁ ነው ያለው አፋባ። በተያያዘ በጎንደር ቀጠናም የተለያዩ አካባቢዎች ከፍተኛ ሰብዓዊና ቁሳዊ ጉዳት የተመዘገበት ውጊያ መደረጉን የፋኑ የመረጃ ምንጮች ጨምሮ ተናግረዋል። በማዕከላዊ ጎንደር ዞን ላይ አርማጭሆ ሀሙስት የተባለ አካባቢ እንዲሁም በማዕከላዊ አርማጭሆ ፍሎ አካባቢ በተደረጉ የፊትለፊትና የደፈጣ ውጊያዎች በርካታ የአገዛዝ ወታደሮች መገደላቸውን የመረጃ ምንጮች ጨምሮ ተናግረዋል። በተመሳሳይ በሰሜን ጎንደር ዞን በከባድ ሽርካሪ ጓዙ የነበሩ የአገዛዝ ወታደሮች ላይ ፋኖ በፈጸመው የደፈጣ ጥቃት በርካታ መሮች መገደላቸውን አፋባ ጎንደር ዳግማዊ ቴዎድሮስ ኮር አስታውቋል። የአገዛዝ ወታደሮች ጥቃት የተፈጸመባቸው ክዳባት ከተማ ወደ አምባ ጊዮርጊስ ከተማ ሲጓዙ በነበረበት ጊዜ ነው ያለው አፋባ። ኤፌሳር መኪና ላይ የነበሩ የአድማ ብተናና የመከላከያ አባላት በሙሉ ተገድለዋል ብሏል። ጥቃቱ በትላንትና ዕለት ከቀኑ አስር ሰዓት ሲሆን የተፈጸመው ልዩ ቦታው ደልዳሊት በተባለ አካባቢ መሆኑንም ነው አክሎ ያስታወቀው። በሌላ በኩል የአገዛዝ ጦር ፋኖ እያጠቃን ያለው እናንተ መረጃ ስለምትሰጡ ነው በሚል የወረዳ አመራሮች ማሰሮት ሰምቷል። በዚህም በማእከላዊ ጎንደር ዞን በለሳ ቀጠና የኪምፋዝ በገላ ወረዳ የብልጽግና አመራሮች የሆኑት ዋና አስተዳዳሪውና አቶ ካሳው፣ የወረዳው የብልጽግና ጽህፈት ቤት ኃላፊ አቶ ተስፋይም፣ የወረዳው የአደረጃ ዘርፍ ኃላፊ ወይዘሮ እህትና የፖለቲካ ዘርፍ ኃላፊው አቶ ካባው መታሰራቸው ታውቋል። በማእከላዊ ጎንደር ዞን የምትገኘው ኪምፋዝ በገላ ወረዳ ከቀናት በፊት በፋኖ ቁጥጥር ስር መግባቷ መዘግባችን የሚታወስ ነው። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበር የነበሩትን ዶክተር ራሄል ባፌን ከስልጣናቸው አንስቻለሁ አለ። ከሰሞኑ ጦርነት ይቁም ሰላም የምጣ አገዛዝ ያብቃ በሰኘው የበይነ መረብ ላይ ተገኝተው ንግግር ያደረጉት ዶክተር ራሄል በመረኮ መሳተፋቸውና የአብይን አገዛዝና ስርዓት በመትችታቸው በአጠቃላይ ወከባና ክትትል ሲደረግባቸው እንደነበረ ሲናገሩ ተደምጠዋል። የአብይ አህመድ ወዳጅ የነበሩት ፕሮፌሰር በየነ ጴጥሮስ ሲመርቱ የነበረው ኢሶዴፓ አሁን ላይ ከስልጣን ያነሳቸው ዶክተር ራይል ከፓርቲያቸው ለመባረራቸው መደመር ምንፈየደ ብለው በሚዲያ መናገራቸው ምክንያት ነው ብሏል ፓርቲው። ዶክተር ራይል ያገደበት ምክንያት ከፓርቲው እውቅና ውጭ እየተንቀሳቀሱ ነው ማለት ጭምር ነው። ባለፈው ሰኔ 8 ቀን 2017 ዓ ም የፓርቲው ስራ አስፈጻሚ ኮሚቴ ባወጣው መግለጫ ዶክተር ራይል ከቅርብ ጊዜ ወዲ የምክትል ሊቀመንበርነት ከኃላፊነት መያዛቸውን ጠቅሶ የፓርቲው አሰራር ደንብ አልተከተሉ ሁኔታ እንዲሁም አንድ የፓርቲ አባል ሊወጣ የሚገባው ግዴታ አለመወጣታቸውን ከሷቸዋል። አያይዞም ገዥው ፓርቲና መንግስት ሰላማዊ የፖለቲካ ትግል እንደሚያበረታቱ በማንሳት ዶክተር ራይል ባፌ ግን የሀገሪቱ ሰላምና መረጋጋት በሚጎዳ መልኩ ከስራ አስፈጻሚ ኮሚቴ እውቅና ውጪ ፓርቲው አደጋ ላይ የሚጥል እንቅስቃሴ አድርገዋል ማለትም ወንጅሏል። ይህ ፓርቲው አደጋ ላይ የሚጥል ነው ያለው እንቅስቃሴ ፓርቲው ሲያብራራ ከሰሞኑ በአቶ ልደቱ አያሌው አስተባባሪነት በበይነመረብ የተካሄደው በርካታ ፖለቲከኞች ከሀገር ውስጥና ከባህር ማሪ የተሳተፉበት የተቃውሞ እንቅስቃሴ ላይ ዶክተር ራሔል ባፌ ንግግር ማድረጋቸውና መሳተፋቸውን ያነሳ፣ እንዲሁም በተለያዩ መገናኛ ብዙሀን መደመር ምን ፈየደ የሚልና የመሳሰሉ ግልብ ትችቶችና አባባሎችን ተናግረዋል ያለ ሲሆን እነዚህም የፓርቲው እምነትና አቋሞች አይደሉም በማለት ከሷቸዋል። በመሆኑ የፓርቲው ስራ አስፈጻሚ ኮሚቴ ባልተለያየ ድምጽ ከሰኔ አንድ አንድ ቀን 2017 ጀምሮ ዶክተር ራይል ባፌ ከፓርቲው ማገዱን ወቅ ሊባይ ነው። በእርሳቸው ምትክ የፓርቲው ድርጅት ጉዳይ ኃላፊ የሆኑት አቶ አጫሞቦቄ ቦቄ ምክትል ሊቀመንበር ሆኖ ፓርቲውን እንዲመሩ ወስኛለሁ ብሏል። ዶክተር ራይል ባፌ በየትኛውም ፖለቲካዊና ህዝባዊ መድረኮች በሀገር ውስጥም ሆነ ከሀገር ውጭ ማንኛውም መገናኛ ብዙሀን የምታቀርባቸው ሀሳቦችና አቋሞች መግለጫዎችና ና ቃለ መጠይቆች ኢሶዴፓን አይመለከቱም ተብሏል። ኢሶዴፓ በፕሮፌሰር በየነ ጴጥሮስና ጓዶቻቸው የተመሰረተ ሲሆን ፕሮፌሰሩ ከአብይ አህመድ ጋር የነበራቸው ግንኙነት ህይወታቸው እስኪያልፍ ድረስ የቀጠለው ነዋል። ታዲያ በቅርብ ጊዜያት ውስጥ አሁን ላይ አስተያየት እየሰጡ ያሉት ዶክተር ራይል ባፌ በኢትዮጵያ የሴት ፖለቲከኞችን ጉልበት ያበረታ ሀሳቦችን ሲሰነዝሩ ቆይተዋል። በአገዛዙ ላይ ያነሷቸው ሀሳቦችን በዋናነት ታዲያ በፓርቲያቸው አባላት ጭምር እየተጠሉ እንዲሆኑ አድርጓቸዋል። የእስራኤልና ኢራን ጦርነት እየቀጠለ ሲሆን የሚሰጡ አስተያየቶችና ወቀሳዎችን በሰፊው ቀጥለዋል። እስራኤል ለመካከለኛው ምስራቅ ሰላም ትልቁ እንቅፋት ናት ማለት ሲናገሩ የተደመጡት የቱርኩ ፕሬዚዳንት ናቸው። ኢራን በእስራኤል ጥቃት እስካሁን ቢያንስ 430 ሰዎች ተገድለብኛል ብላለች። በሌላ በኩል ትራምፕ የሀገራቸው የብሔራዊ መረጃ በኢራን ኒውክለር መርሃ ግብር ላይ ያለው መረጃ የተሳሳተ ነው ማለት በአደባባይ ተናግረዋል። ኢራን እና አሜሪካ ሊያደርጉት ከነበረው አዲስ ዙር የኒውክለር ድርድር ሊጀመር ሲል እስራኤል በኢራን ጥቃት መፈጸሟ ሆን ብላ ውይይቱን ለማበላሸ ማለፈት እንደሆነ የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን እስራኤልን በከሱበት ንግግራቸው አንስተዋል። የቱርክ ፕሬዚዳንት ይህን ያሉት የኢራን የውጭ ጉዳይ ሚኒስትር በተገኙበት በኢስታንቡል በተካሄደው የዲፕሎማቲክ ጉባኤ ላይ ባደረጉት ንግግር ነው። ኤርዶዋን የእስራኤል የሽፍተኝነት ተግባር አውግዘው በመካከለኛው ምስራቅ ለማተራመስ ተራመስ እየሞከረች ነው ሲሉም ከሰዋል። የኔታናው መንግስት ለአካባቢው ሰላም ትልቁ እንቅፋት መሆኑን እያረጋገጠ ነው ሲሉም ፕሬዚዳንት ኤርዶዋን መናገራቸውን ቢቢሲ ዘግቧል። ኤርዶዋን ታዲያ አክለውም የኔታናው መንግስት ሰኔ ስድስት ላይ የፈጸሙ ጥቃት የድርድር ሂደቱን ለማዳከም ያለመ ሴራ ነው ማለት ከሰዋል። በሌላ በኩል ኢራን በእስራኤል ጥቃት እስካሁን ቢያንስ 430 ሰዎች ተገድለውብኛል ብላለች። ኢራን ግጭቱ ከተጀመረበት ከሰኔ 6 2017 ጀምሮ በእስራኤል ጥቃት ቢያንስ 430 ሰዎች ናቸው የተገደሉት ባይናት ከሟቾቹ በተጨማሪ 350 ሰዎች መቁሰላቸውና የኢራን ጤና ሚኒስቴር ዋቢ አድርጎ ኑር የዜና ወኪል ሪፖርት አድርጓል። በግጭቱ የተገደሉ ሰዎችን በተመለከተ ሚኒስትሩ ከቀናት በኋላ ያወጣው ይፋዊ አሃዝ ግን እስካሁን ድረስ ግልጽ አይደለም። ሚኒስቴሩ ባለፉ ሳምንት እሁድ ቢያንስ 224 ሰዎች መገደላቸውን ገልጾ የነበረ ሲሆን እስካሁን ድረስ ግን በግልጽ መግለጫ ህንፃዎችን አላወጣም። የሰው አይነት ተሟጋቾች ወኩላቸው በጥቃቱ የተገደሉ ሰዎች ቁጥር እስካሁን ድረስ 657 ድርሷል ይላሉ። በእስራኤል ደግሞ ግጭቱ ከተጀመረበት ጊዜ አንስቶ ኢራን በአስነ ጭፈቻቸው ሚሳኤሎች አንዲት በልብ ድካም የሞተችን ጨምሮ 25 ሰዎች መገደላቸው ተገልጿል። እንዲሁም 2517 ሰዎች መቁሰላቸውን እስራኤል አስታውቃለች። የእስራኤል ጦር ታዲያ ኢራን ለማጥቃት ለአመታት አቅዶ ማዘጋጀቱንም ይፋ አድርጓል። የእስራኤል ጦር ኃይል ጠቅላይ ኢታማጆርሹም ቢፋ ያደርጉት እንደሆነ እስራኤል ኢራን ለማጥቃት ስዛገ ቆይታለች የእስራኤል ጦር ጠቅላይ ታማጆር ሹም አይልያን ዛሚር ከቅርብ ወራት ወዲህ ይህ የጥቃት ዝግጅት ከበድ ባለ ምስጥራዊ ሁኔታ እንዲፋጠን ተደርጓል ሲሉም ተደምጠዋል ዝርዝር መረጃ ያልሰጡት ታማጆር ሹም ወታደራዊ ዘመቻቸው ሊሳካ የቻለም ተግባራዊና ስትራቴጂካዊ ሁኔታዎች በመጣጣማቸው ነው ብለዋል አክሎም የጥቃት ቢዘገኝ ኖሮ እነዚህ ሁኔታዎች ሊጣጡ እንደሚችሉና እስራኤል አደጋ ላይ የሚጥል ነው ብለው እንደሚያምኑ ተናግረዋል ለከባድና ድንገተኛ ጥቃት ምስጋና ይግባውና ድንቅ ውጤት አስመዝግበናል ባይ ናቸው ጠቅላይ ታማጆር ሹሙ ትራምፕ ደግሞ የሀገራቸው የብሔራዊ መረጃ በኢራን ኒውክሌር መርሐ ግብር ላይ ያለው መረጃ የተሳሳተ ነው ሲሉ ወንጅለዋል። የአሜሪካ ብሔራዊ መረጃ ዳይሬክተር ኢራን የኒውክሌር ጦር መሳሪያ እየገነባች እንደሆነ የሚጠቁምን መረጃ የለም ማለታቸውን አስመልክቶ ጥያቄ የቀረበላቸው ፕሬዚዳንት ትራምፕ የተሳሳተ መረጃ የሚል ምላሽ ሰጥተዋል። የብሔራዊ መረጃ ዳይሬክተሯ የኢራን የኒውክሊየር መራ ግብርን ገምግመው የጦር መሳሪያ የሚጠቁመው ምንም መረጃ እንደሌለ መናገራቸውን ተከትሎ እርስዎ ምን መረጃ አለውት የሚል ጥያቄ ትራምፕ ቀርቦላቸው ነበር። ይህ ከሆነ የስለላ ማህበረሰቡ ተሳስተዋል። ከመረጃ ማህበረሰቡ ውስጥ ማን ነው እንዲህ ያለው? ሲሉ ትራምፕ በምላሹ ጥያቄ አቅርቧል። ቢቢሲ የጠየቃቸውን ሪፖርተር ይህን ያሉት የብሔራዊ ዳይሬክተሯ ቱስሊ ጋባርድ መሆናቸውን በነገራቸው ወቅት ተሳስታለች የሚል ምላሽ ሰጠውታል ይላል። ጋባርድ የአሜሪካ የመረጃ ኤጀንሲዎች ኢራን በአውሮፓውያኑ 2003 እግር የተጣለባትን የኒውክሊየር የጦር መሳሪያ ምር ግብር አለመቀጠሏን ማረጋገጣቸውን በመጋቢት ወር ለኮንግረሱ አስረድተው ነበረ። ኢራን የኒውክሊየር ማበልጸግ ስራዋን ለሲቪል አላማዎች እንደምትጠቀም በስት አስታውቅ ቆይታለች። ያም ሆኖ ሁለቱ ሀገራት የሚያደርጉት ጦርነት የቀጠለ ሲሆን፣ ምዕራባውያንና አሜሪካ በዋናነት በጦርነት ሂደት ላይ ያላቸውን ተሳትፎ ለማሳደግ እንቅስቃሴ ማድረጋቸው በብዙዎች ዘንድ አነጋጋሪ ሆነዋል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። ሰናይ ጊዜ እመኛለሁ።